ሰዎች ስለሚያገሉ ብቸኝነት ይሰማሉ። ለዛም ነው የባሰ እንደዚህ ይሆንካል። አይዞሽ ፍቅር። ለጥቂት ጊዜ ነው እንጂ ሁሉም ነገር ይስተካከላልሽ። ሁሉም ነገር ያልፋል። ምን ፈለግሽ? ፍቅር ምን እየሰራችሁ ነው? አንቺስ ክትመጪ ድረስ አንዳንድ ነገሮችን እያወራን አይደል? አይደል ፍቅር? አዎ። ዴቭ በቃ ዴቭ እንደተነጋገርነው እኔ ልጅ ስለምድር የተነጋገራችሁት አንዳንድ ነገሮች። አንዳንድ ነገር ማለት ምን ማለት ነው? ስለ እሷ መቀየር እንደምትፈልግ ነገር እና ደግሞ ልንረዳት ይገባል። እኛ ደግሞ ምን አድርገን ነው የምንረዳት? ይነግራችሁ ብትበይ ይሻላል ብዬሽ ነው። እሺ። ክፍት ነው ግቢ በራሽ መብላት አስጠልቶች ከሆነ ሌላ ኩርስ አልፈልግ። ቆይ ለምን ራስሽን ትጎጃለሽ? ፍቅር አንቺን አይመለከትሽም። ሮማን እሺ፣ ግን ለሚያልፍ ነገር ራስሽን አታስጨንቂ። የፍቅር ለምንድ ነው? አንቺ ለእኔ የምታስቢል ሴት ስለሆንሽ፣ አንቺ እየተሰማሽ ያሉ ስሜቶች በሙሉ እኔንም ተሰምተው ያውቃሉ። እንዴት ብቻዬን አንድ ክፍል ውስጥ አሳልፈ ያለሁ ማንም አልነበረኝ። ከእስር ቤት የባሰ ገሀነም ነበረ። ማንም የሚፈልገኝ ሰው አልነበረ። በሞትም ብኖርም የሚጎዳ ሰው አልነበረ። ከዛ በቃ ራሴን ለማጥፋት ወሰንኩ። የጫኔ ሚስት እያለች ነው? አዎ ጫኔ አስሮ አንድ ክፍል ቤት ውስጥ ያስቀምጠኝ ነበር። ከማንም ጋር እንድገናኝ አይፈቅድልኝም ነበር። ያን ህይወት ለኔ ጨለማ ነበረ። ከመቼ እስከ መቼ ማልናገር። ምኑ ነው የማትናገረው? እሱ ምንድን ነው እሱ? አንተ ከፈራ እኔ ልንገርልክ ወይ? ቴሩታ ዛሬ አንቀልቅሎሻል። ኋላ እንዳንጣል ታዲያ። ንገራታ። እሹ ደሞ እሺ፣ ነግራታለሁ። አንቺ አታስብ፣ ይበቃ። እሺ በቃ እኔ አይ አትች፣ እናንተ እንደውም በነፃነት አውሩ። እኔ ምንም መስማት የምፈልገው ነገር የለም። ስቀባጥሪ እኔ ምን አስከፋት አሏሹ ደግሞ ምንም ምንም አያንስሽም፣ የእኔ ቆንጆዋና ትንሿ ልጅ። እናትሽ እንዴት እንደምትወድሽ ረስተሽ ነው ማንም የለኝም ያልሽው? ምን ላርግማዬ። አንቺም ሁሌ እኔ ነው ተውቃሽ የምታደርጊ ስራሽ ነዋ ልጄ የምሰሪው ስራ እስቲ አስቢው። ቤዛም ጥፋት አጥፍታለች፣ አንቺም ብዙ ጥፋቶች አጥፍተሻል። ቤዛ ግን ጉ እንዴት ይላል አበበዬ እኮ እንደሚያገባኝ ነገረኝ። የብርሽን አው ብራኒ እንኳን ደስ አለሽ። እኔ ላንቺ በጣም ደስ ብሎኛል። አየሽ አይደል? ፈጣሪ አንዳንዴ ይስክስ። እንዴት አው ብራኒ፣ መደፋቴ፣ መነቀፌ፣ መሰደቤ ምናልባት አልባት ለበጎ ነው። ከልጅነት ቤዛ ልትሰንፈልገ ነው። አየሽ አይደል? አደይ ክፍል አንድ መቶ አርባ አራት ተለቋል። ቤተሰብ ሌሌ የራሱ አስታወደቀች። ዴብ ለአደይ ቤተሰቦች ሽምግልና ሊልክ ነው። ፍቅር ለእናቷ አደይ ዴብ እንዳፈቀረችው ነግራታለች። ወዶች የቪዲዮን እስከመጨረሻ ሰላም ሰላም፣ ወደ ና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስም በዝት ይበልኝ። ለቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ደግሞ ላይክ ሻር አርጉልኝ። ሀሳብ አስተያየት ካላችሁ ደሞ ኮሜንት ስር አስቀምጡልኝ ወገኖች። ይሄ ሰብስክራይብ ስታረጉ ደግሞ የደወል መብት እየተጫናችሁ ወይም ደግሞ እያጠቋራችሁ ቢሆን ይመረጣል። ሁላችሁንም አመሰግናለሁ። በተረፈ ቪዲዮ ጋር ሚደርስ ይል እንግዲህ አደይ ክፍል አንድ መቶ አርባ አራት ባለፈው ክፍል እንዳያችሁት ልልየ ልክ ክችን ሄዳ አስተወድቅ ነበር የሚያቆመው ድራማ ማለት ነው እንግዲህ ባቡሬ አጋጣሚ ወደ ውጭ ወጥቶ ነበር እና አደይም እንዲሁ ወታ ነበር ዴቭ ጠርቷት ስለዚህ ማንም አላያትም ነበር ክችን ሄዳ ወድቃለች ከዛ ባቡሬ መጥቶ ሲጠራት ልልየ የት ነሽ ብሎ ሲጠራት የለችም ሲደውላትም ስልኳ አጠገቡ ነው ከዛ ወደ ክችን አጋጣሚ ሲገባ ወድቆ አግኝቷታል ከዛም አንስቶ ታቅፎ ወደ ሳልን ወሰድና ውሀምና እንደፋበት። ከዛ መሰጠችው። ከዛም ሆስፒታል መሄድ አለብን በማለት እንግዲህ ሆስፒታል እንዳያቸው እዛት ሄዷል። እዛት ሄዶ እንግዲህ በዛውም ምሳ በልተው ቆይተው ነው የመጡ ማለት ነው። እንግዲህ አደይ ደግሞ ከዴቭ ጋር ወደ እነ ሊሊ የቤት መታ ስት ፈልጋት አላገኘቻት ነበር በስልክ ስደውል ደግሞ ባቡሪ አንስቶ ታማ ሆስፒታል ናያለች እና እባካችሁን ከቤት ጠብቁን ትመጣለች በማለት እንግዲህ መልስ ሰጥቷታል። አደይ በጣም ተጨንቃ ስለነበር ያው ዴቭ አረጋግቷታል። ከዛም እንግዲህ በስተ መጨረሻ ዴቭ ወጥቶ ከሄደ በኋላ አደይ ነበረችና ሌሊየስ ትመጣ ከዛም እንግዲህ ባኩሬ ያው ተተሻት መሄድ የለብሽም ነበር፣ ለምን ተተሻት ሄድሽ? እያለ እንግዲህ አደይን ተቆጥቷታል። አደይም አዎ ልክ ነው፣ በጣም ይቅርታ ማለት እንግዲህ ይቅርታ አድርጋለች። ከዛም ሌሊዬ ተኝታለች፣ ማለት ተኝ ብለዋት አስተኝተዋታል። ቤትያትም ረፍት ማድረግ እንዳለ ስላለባት ማለት ነው። ውድድ እንግዲህ ፍቅር አጋጣሚ ዴቭን ምንጋር ላይ አደይን እየጠበቀ አግኝተው እንግዲህ ፍቅር ጸባይን አስተካክላለው ዴቭ የ ከጣ ግቢያት ላይ ብላ እንግዲህ ይቅርታ ጠይቀዋለች። ከሱም ተደግፋ እንደዚህ እያወራችው ሳለ ዴቭም ይቅርታውን ተቀብሎ ችግር የለም እንደ ወንድም ከጎንሽ ነኝ ብሎ አቅፋት ያለ አዴ ደርሳ እንግዲህ ደንግጦ ተነስተዋል። ሁላቸውም ደንግጦ ተነስተዋል። እንግዲህ ፍቅር አደይ ስለደረሰች ስለተናደደች ያው እንደተነጋገርነው ዴብ በማለት እንግዲህ ሂዳ ጥላቸው ማለት ነው። ከዛም እንግዲህ አደይ ተናዳ ምን እያረክ ነው? ምን ላይ ምን ላይስ ናችሁ? ምንድን ነው የተነጋገራችሁ? እያለ ዴብን አፋጣ ጠይቀዋለች። ዴብ ደግሞ አይ ምንም ምንም ነገር አይደለም ያው እሷ ጸባውን አስተካክላለው ስላለች እንደ ወንድም ከጎኗ ነኝ፣ ከዛ ውጭ ግን ምንም ነገር የለም በማለት እንግዲህ መልስ ሰጥቷታል። ለአደይ እንግዲህ ለአደይ ደግሞ ለትየ ሁሉ ነገር አሳውቆ ወደ ቤተሰቦቿ ሽምግልና እንደሚልክታ ነግሯታል ማለት ነው። አደይም ደስተኛ ሆና እንግዲህ ተመልሳለች። እንግዲህ ትየ ቤዛን መንገድ ላይ አግኝታ አፋጣ ጠይቃታለች። እሱም ምንድን ነው ይህ ቤት አንቺ ያለሽበት ቤት የማን ነው ቤት ይሄ ቤት እያለች ነው ወይ ቤት የለኝም መድረሻ ትቻለሁ በማለት ከኔ ጋር ይህን ያክል ጊዜ የነበር ሹ መዋሸት ስለምን አስፈለገ? በማለት እንግዲህ ጥያቄ ጠይቃት አሌለ ቤዛ ደግሞ በፍጹም ይሄ ቤት አይደለም አደለም የምሰራባቸው ሰዎች ቤት ነው። አሁን እነሱ ለባኬሽን ሌላ ቦታ ሄዶ ነው፣ ስለዚህ ለዛ ነው በማለት እንግዲህ ነግራታለች። እትዬ ምን ውሸት አልወድም እኔ ውሸት አልወድም፣ ይቅርታ ቤዛ፣ እንደዚህ ማለትሽ እናንት ማለትሽ እኩል እውነት ሊሆን ይችላል፣ ነገር ግን ደግሞ አስመስለሽ ከሆነ በጣም ሳስተሻል። እኔ ውሸት አልወድም በማለት ደጋግማ እንግዲህ ነግራት አለች። ቤዛም እንግዲህ አረትዬ በፍጹም ምን ያዋሽን በማለት እንግዲህ ተለያይተዋል። ቤዛ እንግዲህ ከትዬ ጋር ተመልሳ እገባለሁ የሚል ሀሳብ ስላላት ለዛ ነው እንግዲህ ፍቅርን ባለፈው መተሸሳሻ በማለት ለትዬ እየነገረቻትና እትዬ ደግሞ ያው ውሸቱ ቤዛ ያላትን ውሸት ያው እየገባት ይመስለኛል። ውዶችዬ አሹ ለሮሚ እንደሚወዳት እንደሚያፈቅራት ሊነግራት ነበረ። ነገር ግን ሊነግራት ሲል በሩ ተንቋቅቶ ሳይነግራ ቀርቷል። በሁለተኛ ጊዜ ደግሞ ሊነግራት እያሰበ ቆይቆይና አሁንም አሁን እነግርሻለሁ እያለ ሲያጓጓት፣ ሩታ ደርሳ አሁንም ሮሚ ተቋጥታ ተመልሰው ወደ ቤት ሄዳለች ማለት ነው። እንግዲህ ያው ቀጣይ ክፍል ይነግራታል ወይስ ምን አይነት ሌላ ዘዴ ይፈጥራል የሚለውን አብረን እናያለን። ምክንያቱም ሮታ በሌላ ዜዳ አድርገን ፍቅር እንድትቀበልህ እንነግራታለን እያለች ስትለው ነበር ማለት ነው። ሮታ እያገዛችሁ ነው። ሆዶችዬ አበበና ሄለን ሊጋቡ ነው። እንግዲህ አበበ ድጋሚ ተመልሶ መጥቶ ያው ድጋሚ እንደማይመለስ እና ቢሄድም ደግሞ እሷን እንደሚያገባት ሄልን እንደሚያገባት ነግሯታል። ከዛም እንግዲህ ለአደይሄት ስትነግራት ነግራት ነበረ አበበል ያገበኝ ነው እንደሚያገባኝ እንደሚወደኝም ነግረኛል እያለች እንግዲህ ስትላት ነበረ። ያደይሄትን በጣም ደስ ብሏታል። ወዶችዬ እንግዲህ ፍቅር እናቷን ይቅርታ ጠይቃለች። ምክንያቱም ያደረገችው ስህተት ያጠፋችው ጥፋት በጣም ትልቅ ነው እና ከዛ አንጻር በጣም አጥፍቻለሁ፣ ይቅርታ እናቴ፣ በማለት እንግዲህ እናቷን ይቅርታ ጠይቃለች። እናቷን በጣም ረስ ብሏታል። እንግዲህ ሮሚ ፍቅርን መክራታለች፣ ምሳ ውሰጅላት አደራሽን ብላ እትዬ አደራ በሰጠቻት መልክ ሮሚ ምሳ አዘጋጅታ ለፍቅር ክፍሏ ውስጥ ቆፍቅፋ ልሰጣ ስትል ማነሽ እባክሽናት ታይረፊ አንትናት በይብኝ ስትላት እባክሽን መብላት አለብሽ ፍቅር፣ ምክንያቱም እትዬ እንድትበይ አዛኛለች። አረ ካልሽ ደግሞ ለእትዬ እነግራታለሁ፣ ካልበላች ንገሪኝ ስላለችኝ ምርጫሽ አንቺ ነው በማለት እንግዲህ ስትላት ሮሚ እሺ ከፍተሽ ግቢ ከፍት ነው በማለት እንግዲህ ነግራታለች ከፍታ ከገባች በኋላ ግን ሮሜ አስቀምጮና ሂጅ ስትላት አስቀመጠችና ምግቡን ግን ለምንድን ነው መብላት አለብሽ ትጎጃለሽ ብላ ስትላት ከመቼ ወዲህ ነው ለእኔ ማሰብ የጀመርሽው ለምንስ ነው እንደዚህ የምታስብልኝ ብላ እንግዲህ ፍቅር ጥያቄ ጠይቃታለች ሮማን ሮማን ደግሞ ካሳለፍኩት ስቃይ ና ካሳለፍኩት እንግልት አንጻር አንቺም ደግሞ የሆነ ብቸኛ ብቸኛ የሆንሽ ትመስያለሽ ሰው የማይወዳኝ ሁሉም ሰዎች ፊታቸውን ያዞሩብኝ መስሎሽ ራሽን እየጎዳሽ ይመስለኛል። ስለዚህ እባክሽ እንዳትጎጀ ራሽን ጠብቂ፣ ምግብን መብላት አለብሽ። ይሄ ጊዜና ይሄ ቀን ደግሞ ያልፋል፣ በፍጹም እንዳትሳሳች እያለች እንግዲህ ስትመክራት ነበረ እና ያደረግኩብሽን ነገር ራስ ተሽኖ እንደዚህ የምትመክርኝ ለእኔ መልካም ነገር የምትነግርኝ ብላ እንግዲህ ፍቅር ድጋሚ ሮማን ጠይቃታለች። ሮሚ ደግሞ አይ ያደረግሽብኝን ነገር ሁሉ ልረሳ አልችልም ነገር ግን አንቺ ክፉ ብትሆኝም ለእኔ እኔ ክፉል እኔ ለአንቺ ክፉ መሆን የለብኝም፣ በማለት እንግዲህ ዝምታዋን መልሷን ሰጣት፣ ተመልሳ ወጣለች ማለት ነው። እንግዲህ ፍቅርም ይህን ነገር እያንሰላሰለች ነገ ምላሽ ምን እንደምትላት አብረን እናያለን ማለት ነው። ውድና የተከበራችሁ የጫና ለቤተሰቦች የዛሬው ክፍል እንግዲህ ከብዙ በትንሹ ይህን ይመስል ነበረ። በስተ መጨረሻ እንግዲህ በስተመጨረሻ እንግዲህ ፍቅር ለእናቷ ዴቭ አደይ ማለት አደይ ዴቭን አፍቅረዋለች፣ ስለዚህ ይህን ነገር ታውቂያለሽ ወይ በማለት እንግዲህ እሷ ነግራታለች። እስየም ደንግጣ የእውነትሽን ነው በማለት እንግዲህ ደንግጣ እያየች እንደነበረ ዴቭ ደርሷል። ዴቭ ደርሶ ከዛ በኋላ ዴቭ እውነቷን ነው ፍቅር የምትነግረኝ ነገር በማለት እንግዲህ ሲያፈጥባት ነው የሚያቆመው ድራማ ቡድና። የተከበራችሁ የቻይና ቤተሰቦች የዛሬው ክፍል ከብዙ በትንሹ ይመስል ነበር። ለቻይና አዲስ የሆናችሁ ሰብስክራይብ፣ እንዲሁም ደግሞ ላይክ ሼር አድርጉልኝ። አሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። ውዶችዬ ሁላችሁንም እግዚአብሔር ያክፍልኝ። የምትከታተሉኝ እንዲሁም ደግሞ ሰብስክሪብ የምታደርጉኝ ላይክ ሸር የምታረጉልኝ የምታበርታቱኝ፣ አይዞች በርጭ የምትሉኝ፣ ተስፋ እንዳትቆርጭ የምትሉኝ የምትመክሩኝ ሁላችሁን እግዚአብሔር ያክብርልኝ። ሳኔ ምሽት ተመኘውላችሁ። ባይ ባይ።